ከአላህ በኩል የምናገኘውን ደረጃ የምናገኘው ምንሰራቸውን ስራዎች ሊላህ ብለን የሰራናቸው ከሆነ ነው። ለምን አላህ ሱብሓነሁ ወተዓላ አሊሙ ቢዛቲ ሱዱር በሰዎች ልብ ውስጥ ያለን ነገር ሁላ አዋቂ የሆነ ጌታ አላህ ነው። ስለዚህ ልባችን ውስጥ ያለን ነገር ካላህ ይደበቅ ካላህ ስለማይደበቅ የምንሰራውን ስራ በምንሰራበት ሰዓት ያ ስራ አላህ ያየኛል ብሎ መስራት አለበት። አላህ ሱብሓነሁ ወተዓላ በሌላ ቁርአን አንቀጽ ላይ ይለን

ስለዚህ አላህ ለባሮች እያል ይዕማሉ ማሽቱ ይሄ ዋዕድን ለምን በጣም ሊያስጠነቅቅን ነው የፈለጋቸው፣ ትንሰሩ ለምን ኢናሁ ቢማ ተዕመሉነ በሲር በምትሰሩት ነገር ሁላ አላህ ተመልካች ነው፣ ያያል። ባሪያው የት ቦታ እንዳለ ሓታ እንኳን ትንሽ ጉንዳል ጩጫን የምንላት እንኳን ጉንዳል በጨለማ ውስጥ ሆነ በጥቁር ድንጋይ ውስጥ የምትንቀሳቀሰዋን ነገር ሁላ የሚመለከት የሆነ ጌታ አላህ ነው። ስለዚህ

አላህ ዘንድ ትልቅ ደረጃ እናገኝበታለን። ስለዚህ ረሱል ዓለይሂ ሰላት ወሰላም ብዙ ነገር አመላክተዋል። ሰው ስለ ንያ ስለ እኽላስ በሚነገርበት ሰዓት እንደውም ማረዋሁ ትርሚዚ፣ ኢማም ትርሚዚ የዘገቡት ሐዲስ አለ ሚን ሐዲስ አቢ ከብሻ፣ አቢ ከብሻ የሚባል ሰሐቢ ሐዲስ የዘገበና እዚያ ሐዲስ ላይ ረሱል ዓለይሂ ሰላት ወሰላም ምንድን ነው ያስረዱት? ኢነመ ዱንያ ሊአርበዓት ይናሉ። ዱንያ ሲባል ለአራት ሰው ነው አሉ። ዱንያ ሲባል ለአራት ነው አንደኛው

ገንዘብ ላይ ሀቅ አለው። ምን ዘካ መስጠት አለበት። የገንዘብ ሀቅ አለበትም ሰውየው የተቸገሩ ሰዎችን መርዳት አለበት። ጥሩ ነገር ጥሩ ነገር ማድረግ የገንዘቡን ሀቅ መወጣት ማለት ነው። ስለዚህ ሰውየው ዒልምም አለው ገንዘብም አለው። ይሄ አላህ ዘንድ ፈሀዛ አፍዷሉል መናዚል ይለዋል። አላህ ዘንድ ትልቅ ደረጃ አለው። ሲሄ ነዋል አላህ ገንዘብም ሰጥቶት በዛ በገንዘቡ ደግሞ ዒልምም አለበት። ከዒልም ጋር አብሮ ሲሆን ደግሞ ከእውቀት ጋር ሲሆን ይሄ ገንዘብ የት ቦታ መቀመጥ እንዳለበት ለምን መዋል እንዳለበት ምን ማድረግ እንዳለበት ምን መስራት እንዳለበት በደንብ ያውቃል። ይሄ አላህ ዘንድ በጣም የተወደደ በጣም ትልቅ ደረጃ ያለው ሰው ነው። በሁለተኛ ደረጃ ደግሞ ዓብዱን አለ፣ ባሪ አለ አላህ ሱብሓነሁ ወተዓላ ረዘቀሁ ዒልም ዒልም አለው ወለም የርዝቅሁ ልማል ገንዘብ ግን የለው። አላህ ምን ሰጡታል? ዒልም አለው እውቀት አለው። ነገር ግን ገንዘብ በእጁ የለም። ነገር ግን ወሁወ ሳዲቁ ንያ አለው። እሱ ምን አለው ከልቡ የሆነ ንያ አለው? ጥሩ የሆነ ንያ ምን አይነት ንያ አላህ ለእኔ ገንዘብ እኮ ቢሰጠኝ እከሌ እንደሰራው መልካም ሥራ እኔ እሰራለሁ ብሎ በልቡ ጥሩ የሆነ ንያ አለው። ስለዚህ አሉ የዚህ የነሳው አሉ ፈአጅሩሁማ ሰው አሉ የሁለቶቹ አጅር እኩል ነው። አንደኛው ሰርቶ አንደኛው ደግሞ ሲድቅ የሆነ በእውነት የሆነ ንያ በማድረጉ አላህ ለሱ አጅር ይጽፍለታል። ሶስተኛው ደግሞ የሦስተኛ ደረጃ ደግሞ ያለው አላህ ስብሓነሁ ወተዓላ ሰውየው ገንዘብ አላህ ሰጥቶታል። ወለም የርዝቆ ልዕልም ነገር ግን ዒልም የለው ገንዘብ አለው ሀብት አለው ሚትረፈረፍ ንብረት አለው ለዘርዘር የሚበቃ ንብረት አለው ብዙ ሊሰራበት የሚችል ንብረት አለው። ነገር ግን ወለም የርዝቁ ዒልመን ዕውቀት የለውም። ዕውቀት የለውም። ገንዘቡን የት ቦታ ማስቀመጥ እንደማድረግ እንዳለበት አያውቅም። ለማን ገንዘቡ መዋል እንዳለበት አያውቅም። ወንድሞቼ፣ ዛሬ ለመልካም ነገር ከምናወጣው የበለጠ አልባሌ ቦታ የሚወጣው ገንዘብ በብዛት ነው። ለትንሽ ብለን ምና ለኸይር ስራ ለምንሰራበት የምናወጣው ገንዘብ ከምናወጣው የበለጠ ብዙ የምናወጣው ለማይጠቅም ለሆነ ነገር ነው የሚወጣው። ስለዚያ አሉ የዚህ ዓይነት ሰው አሉ የተከባጡማሊያሉ በገንዘቡ ዝም ብሎ ይጫወታል። ለሓራም ይጠቀምበታል። ለዝሙት ይጠቀምበታል። ለመጠጥ ይጠቀምበታል። አስካሪ መጠጥ ይጠቀምበታል። መጥፎ ነገር ለመስራት ይጠቀምበታል። በገንዘቡ ዝም ብሎ ይጫወታል። ይሄ ገንዘብ ደግሞ ወንድሞቼ አላህ ሱብሓነሁ ወተዓላ ሲሰጠን አማና የተሰጠን ገንዘብ ለሰው ልጅ አላ ሲሰጡ አማና ነው። ይህም አማና ደግሞ ያስጠይቀ አላ ለባሮች አላ አበላልጧል። አንዱን ዓሊም ያደርጋል፣ አንዱን ጃሂል ያደርጋል፣ አንዱን ገንዘብ ያለ ያደርጋል፣ አንዱን ደሃ ያደርጋል። ይሄ አላህ ሒክማ ነው። አንዱ አንዱ ሊያግዘው ነው። ነገር ግን ይሄንን ካልተጠቀመበት አንድ ቀን ደግሞ ከእጁ ላይ አላህ ይወስድበታል። ስለዚህ ይሄ ላየተቂ ፊህ ረበሁ አለ ገንዘብ ሰጡታል፣ ነገር ግን ዒልም የለውም በገንዘቡ እንደፈለገ ይጫወታል። አላህን አይፈራበትም። በገንዘቡ ዘካ አይሰጥበትም። ችግረኞችን አይረዳበትም። ባሎቻቸው የሞቱባቸውን አይረዳም። የቲሞችን አይረዳበትም። መዳሪሶችን አይረዳበትም። ስንት የዲን ለዲን የሚጠቅሙ ስንት መልካም ነገሮች የሚሳተፉበትን ነገር ምን አያደርግም? በሱ አይረዳም። አሁን እንኳን እናንተ በፕሮግራሙ ላይ እየተከታተላችሁት የሐሪማ ፕሮግራም ላይ፣ ይህ ሐሪማ ትክክለኛ የዑለሞቻችንን መንገድ ለማስቀጠል የመጣ ነው። ስለዚህ ለእነዚህ እንኳን መልካም ነገር ላይ መዋል ይሄ እንዲቀጥል ማድረግ ለሰዎች ዳዕዋ እንዲደርስ ማድረግ መልካም ስራ ላይ ከይር ነገር እንዲቀጥል ማድረግ፣ በዚህ ላይ ሰውየው ገንዘቡን አያወጣም። ምን ስለሌለው እውቀት ስለሌለው፣ ለምን አኼራ ከአላህ ፊት አገኘዋለሁ የሚለው ዒልም የለውም። ስለዚህ በገንዘቡ ዝም ብሎ ይጫወታል። ወላ የሲል ፊሂ ራሒማ ሆን ዘመድንም አይቀጥልበትም ዘመድም አይቀጥልም። በገንዘቡ ዘመዶቹን አይረዳም።

ቢአህበስ መናዚል ይላሉ ይሄ በጣም ለመነገር የሚከብድ በጣም ወርዳዳ ወይም ደግሞ በቆሻሻ ደረጃ ያለ ሰው ነው። ገንዘብ አለው ነገር ግን ገንዘቡን የሚመራው የሆነ እውቀት የለው። ስለዚህ እንደፈለገ በገንዘቡ ይጫወታል። አላህ ይጠብቃን ወንድሞቼ፣ እህቶቼ ነገ እኮ ያ ገንዘብ በትክክል ሳይወጣበት ዘካ ሐቁ ሳይወጣበት የሆነ ከሆናሉ ነገ ምን ይሆንበታል በሱ ላይ ልክ እንደ እባብ ይሆንበታል አሉ ዘንዶ ይጠቀለልበታል አሉ አነ ከንዙከ ይለዋል ስታስቀምጠኝ የነበርከው ገንዘብ ነው ይለዋል ዘካ ሳይወጣበት የሆነ ከሆነም ደግሞ ነገ ጀሃነም ላይ ትሪ ይዘጋጅበታል አሉ ያ ትሪ ምን ይሆናል ይተኮስና ሰውነቱ ላ ከፊት ለፊቱ ከጀርባው ከጎኑ እንዲተኮስ ይደረጋል ለምን ሐቁም ባለመስጠት ነው አሉ በአራተኛ ደረጃ ደግሞ ባህሪያ ለም የርዝቁ ዒልመን አለ ዕልምም የለውም። እንደገናም ደግሞ ከእሱ ጋርም ገንዘብም የለውም። ነገር ግን ንያ አለው። ምን ዓይነት ንያ አለው? ለው ካነ ሊ ማለን ይላል፣ ገንዘብ ቢኖሮ ይኖሮ ለአሚልቱ ቢዓመሊ ፉላን፣ እከሌ እንደሚሰራው ወንጀል ሰራ ነበር ይላል። ዕልም የለውም፣ ገንዘብም የለውም፣ ግን በልቡ ንያ አለው። ምን እነከሊ እንደሚሰሩት መጥፎ ነገር ዝሙት፣ እነከሊ እንደሚሰሩት ሐራም መጠጥ፣ እነከሊ እንደሚሰሩት መጥፎ ነገር ሰው መበደል

እነሱ ቢከፋቸውም ባይከፋቸውም ተነስቶ ሶ ወደ ሰላቱ ሄደ። ማንን አላህን ለማስደሰት። ሐራም መጥፎ ቦታ ላይ በሚሆኑበት ሰዓት እኔ እዚህ ቦታ ላይ አልቀመጥም ብሎ አላህን አላስቆጣም ብሎ ምን አደረገም። የአላህ ሪዳ የፈለገ ሰው አላህ ስብሓነሁ ወተዓላ ከፋሁ ላሁ መውነተ ናስ፣ ከሰው የሚመጣን ነገር ሁሉ አላህ ስብሓነሁ ወተዓላ እሱ ይበቋላል። አላህ ራሱ ያግዘዋል፣ አላህ ራሱ ይረዳዋል። ነገር ግን ወመን ተመሰሪ ናስ ቢሰቀጢላ የሰውን ውዴታ የፈለገ ሰው ግን ምን? በማድረግ ሰውን? በማስደሰት ለጓደኛው ብሎ ሐራም መጠጥ ጠጣ፣ ለጓደኛው ብሎ መጥፎ ነገር ሰራ፣ ለጓደኛው ብሎ ሰውየው ሰላት እያየ ሰላትን ያሳለፈ፣ ለጓደኛው ብሎ አዛን እያለበት አይግዴ ለምን እሱ ከሚከፋ ብሎ እሱ አብሮ ዘው የተቀመጠ ከሆነ እሱን ለማስደሰት ብሎ አላህን ያስቆጣ ሰው አሉ አላህ ሱብሃነሁ ወተዓላ ወከለሁ ይለናስ አላህ ሱብሃነሁ ወተዓላ ወደ ማን ይወክሏል? አሉ

አረሱል ዐለይሂ ሰላት ወሰላም ምን ብለው አሉ? አላህ ከስራ አይቀበልም አሉ። አላህ ከስራ አላህ አይቀበልም። ኢላ ማካነ ካነ ኻሊሳን ያ ሰራው ጥረት ያለ ካልሆነ በስተቀር ስለ አላህ ብሎ ካልተሰራ በስተቀር፣ ሰላታችን ሚሆን፣ ጾማችን ይሆን፣ ዘካችን ይሆን፣ ሐጃችንም ይሆን፣ ቁርአናችን ይሆን፣ ማንኛውም የምንሰራቸው ስራዎች

ብላ ጠይቀቻቸው። እነዛ ታዲያ እነዚህ አይነት ሰዎች ምን አይነት ሰዎች ናቸው? የሚሰርቁ ሰዎች ናቸው፣ መጠጥ ወ ሐራም መጠጥ የሚጠጡ ሰዎች ናቸው። ምን አይነት ሰዎች ናቸው ብላ ስጠይቃቸው ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋል። ላኪናሁም አለዚነ የሱሙነ ወዩሰሉን አሉ እነዚህማ የምንም የሚሰግዱም የሚጾሙ ናቸው፣ ወየተሰደቁን ሰደቃም ደግሞ የሚያደርጉ ናቸዋል። ሰደቃ ይሰጣሉ፣ ሰደቃም የሚያደርጉ ናቸው።

አይደሉም እነሱማ፣ የሚጾሙ የሚሰግዱ ናቸው። ወይ ተሰደቁም ሰደቃም ደግሞ የሚያደርጉ ናቸው። ሰዎችን የሚያብሉ ናቸው። ሰዎችን የሚያጠጡ ናቸው። ለሰዎች የሚረዱ ናቸው። ወሁም ይኻፉን አላ ይቅበል ሚንሁም ነው። ነገር ግን ምናልባት ይሄ የሰራውን ስራ አላ ይፈራሉ አላ አልቀበልም ብሎናል ብለው የዚህ አይነት ፍራቻ ያላቸው ናቸዋል። ሰርተው ማብልተው ማጠጥተው ፍራቻቸው ምንድን ነው? ምናልባት አላ ይህን ስራዬን አልተቀበልኩም ብሎ መልሽባቸኋለው ብሎ ይህንን የሚፈሩ ሰዎች ናቸው። የዚህ አይነት ሰዎች ላይከ ይሳሪዑነ ፊ ልኸይራት፣ በመልካም ነገር በጣም የሚሽቀዳደሙ ወሁም ለሃ ሳቢቆን፣ እንደገናም ደግሞ ለዛች ለመልካም ነገር ሁልጊዜ ተቀዳሚ የሆኑ ናቸው። ነገ ለጀነትም ደግሞ ተቀዳሚ የሚሆኑ ናቸው። ስለዚህ ባረከላሁ ፊኩም፣ ሁልጊዜ ማንኛውም የምንሰራቸውን ስራዎች ስንሰራ ከላ በኩል ያላህን ውዴታ ፈልገን መስራት አለብን። ሰርተንም ደግሞ መተማመንና መመካከት መመካት ሳይሆን አንተ ጌታዬ ስራዬን ተቀበለኝ ፍራቻ ውስጡ መኖር አለበት። ለምን ሰርተን ሰርተን ነገ ባዶ ገለባ አላህ እንዳያደርግብን፣ ለፍተን ለፍተን ነገደም የላችሁም ና እኔጋ ምንም ኸይር የላችሁም ብሎ አላህ እንዳይመልስብን። ሰውየው የሚሰራውም ስራ ምን ማድረግ አለበት? አላህን ፍራቻ ይዞ ከአላህ በኩልም ደግሞ ጥሩ ተስፋ አድርጎ እየፈራ መከጀል ያስፈልጋል። ለዚህ ነው በሌላ ሐዲስ ላይ ኢማም ሙስሊም በዘገቡት ሐዲስ የሐዲስ ረጅም ሐዲስ ነው። አቢ ሁረይራ ራዲየላሁ አንሁ ይዘገቡትና ሰሚዐቱ ረሱላሁ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ሲናገሩ ሰማው እና አወለ ናስ ይቁዳ የውም አልቂያማ የቂያማ ቀን መጀመሪያ አላህ የመጀመሪያ ፍርድ ላይ የሚፈረድባቸው ሰዎች አሉ። ለቂያማ ቀን የመጀመሪያ ይህ አዲሱ ረጅም ሀዲስ ሶስት ነገር ገልጸዋል አንደኛው ሸሂድ ነው በአላህ መንገድ መስዋዕት የሆነ ነው ሁለተኛ ሳሒበል ማል ነው ገንዘብ ያለው ነው ሶስተኛ ደግሞ ሳሒበል ዕልም ነው ዕልም የተማረ እነዚህ ሶስት ሰዎች ነገ የቅያማ ቀን መጀመሪያ የሚፈረድባቸው ወይ የሰዓት ማቀጣጣያ የሚሆኑ ናቸው ሸሂዱም የቅያማ ቀን ይመጣል አላህ ፊት አላህ ፊት ይመጣል አላህ ሱብሓነሁ ወተዓላ ለሱ የሚሰጠውን ኒዕማር አላህ ያሳየዋል። ካሳየው በኋላ ምን አደረክ ሲባል እኔማ ለዲንህ ብዬ እኮ ራሴን ነፍሴን ሳይቀር መስዋዕት ከፍያሉ ይበላል። የዛን ጊዜ ምን ይባላል? ዋሽታል ይበላል። ዋሾን አንተ ይባላል። አንተ ይህን የከፈልከው ለምንድነው? ሰዎች ጎበዝ እንዲሉ ጀግና እንዲሉ። ይሄ ሰውዬ በደንብ ይጋደላል፣ እረ በጣም ጎበዝ ነው። በትግሉ ዘመቻ ውስጥ ጠንካራ ሰው ሰው እንዲያሞግስ ነው የሰራኸው። ስለዚህ ኔጋ ስራ የለህምና ተመለስ ይባላል። ወደ ሰዓት ግባ ይባላል። አላህ ይጠብቀን ወንድሞቼ፣ እህቶቼ ስራም ሰርቶ ነፍሱን ህይወት ሰጥቶ እንኳን ነገ የቂያማቀን ክስረት ይሆናል። በምን ሰበብ፣ ለአላህ ብሎ ካልተሰራ፣ ሰውየ ለአላህ ብሎ ካልሰራ ክስረት ይመጣበታሉ ሰግዶ ጾም አድርጎ 50 ጊዜ ሐጅ አድርጎ ያ ሐጁ ለአላህ ብሎ ካልተሰራ? ነገ የቅያማ ቀን አንተ ውሸት አምነ ሰው ሐጅ ብዙ አድርጓል እንዲባል ነው። ገንዘብም ያለው ገንዘብም እንደዛ ተብሎ የቅያማ ቀን ክስረት ብቻ ይመጣበታል። አላህ ይጠብቀን። ሁለተኛ ደረጃ ደግሞ ሳሒቡል ማል፣ ገንዘብ ያለውን አላህ አላህ ገንዘብ ሰጥቶታል። በገንዘቡ ብዙ ነገር ይሰራል፣ ብዙ ኸይር ይሰራል። ያ ስራው ግን ምን አልተሟላበትም፣ ሌላ አልተሟላበትም። የቅያማ ቀን አላህ ለሱ የሚሰጠው ምንዳው ያሳየውና ምን አደረክ ሲባል እኔማ በገንዘቤ አንድም ነገር አልቀረም መልካም ሰርቻለሁ፣ ይላል። አንተ በምትወደው በተባለ መንገድ ሁሉ አውጥቼዋለሁ። አይ ዋሾ ነው ይባላል፣ ውሸታም ነው ይባላል። አንተማ ሰዎች ገንዘብ ያወጣው ሰዎች ለጋሽ ነው ይሰጣል፣ ሀብታም ነው እንደዚህ ነው ተብሎ እንድትሞገስ ነው። በዱንያ ላይ ተሞግሰሃል፣ ዛሬ እኔ ጋ ምንም አይነት ምን እንዳይለህም ሰተት ብለሳት ግባ ተብሎ ይባላል። እስቲ ገንዘብ ኖሮት በገንዘቡም ኸይርም ሰርቶ ነገር ግን የጎደለው ምንድን ነው? ለአላህ ብሎ ተሰራው ለሰው ተብሎ የተሰራው እንዲያዩለት ብሎ የሰራው እንዲሰሙለት ብሎ የተሰራው ሰው እንዲወደው ብሎ ሰው ከሊከሊ ተብሎ ሰዎች እንዲያቀርቡት የሰራው። ስለዚህ ምን ክስረት ብቻ ነው የሚሆነው። አላህ ይጠብቀል። ስለዚህ ስራ መስራት ብቻ ሳይሆን ስራንም ደግሞ መጠበቅም ያስፈልጋል። በሶስተኛ ደረጃ ደግሞ ሰውየው ምንድነው ረጅሉ ተዓለመ አልዒልም ዒልም ተምሮላል ዒልም አለው እውቀት አለው ያስቀራል ። ሰዎችን ያስተምራል፣ ሰዎችን ይመራል። ነገር ግን ሁላ ሲያደርግ ዓላማው ምንድን ነው አኺር አይደለም። ሰዎች ዓሊም ነው እንዲሉት ሰዎች እንዲያሞግሱት ቦታ እንዲሰጡት ሰው ክብር ፍለጋ ሰው ዘንድ ልቅና ፍለጋ የዱንያን ጥቅም ገንዘብን ፍለጋ። ለዚህ ነው የቂያማ ቀን አላህ ለሱ የሚሰጠውን ደረጃ ያሳየውና ከዛ በኋላ ምን አደረግ ሲባል እኔማ አስተማርኩኝ ሰዎችን አስተማርኩ ሰዎችን ከጀህል እናወጣው ሰዎች ዳዕዋ አደረግኩኝ ሰዎችን እንደዚህ አደረግ ያሁላ ሁላ ካለ በኋላ አላህ ምን ሁላ ያደረከው ለእኔ አደለም ለሰው ነው። ከሰው ፈልገ ነው ከሰው ጥቅም ፈልገ ገንዘብ ፈልገ ስልጣን ፈልገ ቦታ ፈልገ ሰው እንዲያከብር ፈልገ ቦታ እንዲሰጥ ፈልገ ለዚህ ነው አይደለም። ስለዚህ እኔ ጋር ምንም የለህም። ቀጥታ ሰተትብለ ሰዓት ገባ ይባላል። ስለዚህ ወንድሞቼ ሰው መስራቱን ብቻ ሳይሆን መልካም ስራ

አራት ነገር የሙእሚን ምልክት ነው። አንደኛ አሉ አለ አን የጠሂረ ቀልበሁ ምን አልክብሪ ወልዐዳዋ። የመጀመሪያ ልቡን ንጹህ ማድረግ አለበት ከምን ከኩራትና ከጥላቻ ልቡን ንጹህ ማድረግ አለበት አለ። ሁለተኛ ደግሞ አን የጠሂረ ሊሳነሁ ምን አልከዚብ ወልጊባ። ሁለተኛ በሁለተኛ ደረጃ ደግሞ ምላሱን ከውሸትና ከምን ከሃሜት ራሱን ንጹህ ማድረግ አለበት አለ። ሦስተኛ ደረጃ ደግሞ አን የጠሂረ ቀልበሁ ምን አርሪያእ ወስሱምዓ አለ ልቡን ደግሞ ከዩልኝና ከይስሙልኝ ንጹህ ማድረግ አለበት አሉ። በአራተኛ ደረጃ ደግሞ ጀውፍ ሚን ልሐራሚ ወሹብሃ፣ ሆዱን ደግሞ ከሐራምና ሹብሃ ከሚያጠራጥር ነገር ምን ያደረገ ንጹህ መሆን አለበት። ይህንን ነገር ያሟላ ከሆነ ይህ ዓላመተ ልሙእሚን አለበት፣ የሙእሚን ምልክት አለበት ማለት ነው። ሰውየው ልቡን ከኩራት ከጥላቻ፣ ምላሱን ከውሸትና ከሐሜት እንደገና ልቡን ደግሞ ከሪያ ከይስሙልኝና ከዩልኝ እንደገና መሆዱንም ደግሞ ከሐራምና አጠራጣሪ ከሆነ ነገር የሚጠብቅ ከሆነ ይሄ አላመተል ምንድን ነው ሙእሚን ነዋል፣ የአላመተል ሙእሚን የሙእሚን ምልክት ነዋል። ስለዚህ ባረከላሁ ፊኩም ትክክለኛ የሙእሚን ምልክት የሚሰራውን ስራ ለአላህ ብሎ የሚሰራ ከሪያ ከዩልኝ ከይስሙልኝ የጠራ መሆን አለበት። ስለዚህ ባረከላሁ ፊኩም እያንዳንዳችን ስራችንን ማጥራትና ስራችንን ንጹህ ማድረግ እያንዳንዳችን ኃላፊነት ለምን አኺራ ላይ